እንዴት አላችሁ የተከበራችሁ አድማጮቻችን አራት ሶስት ሶስት በአራዳ ኤፍኤም ዘጠና አምስት ነጥብ አንድ ፉላም ከአርሰናል ጠባቂ ጨዋታዎች መካከል አንደኛው ነው። በዚህ ረገድ ትኩረትን ከሚስቡ ተጫዋቾች መካከል አንደኛው ኤቤሬቺ ኤዜ ነው። ወደ አርሰናል ከመጣ በኋላ ለምን ስልሳ ሚሊዮን ፓውንድ፣ ከዛ ውጪ በአጠቃላይ ስልሳ ስምንት ሚሊዮን ፓውንድ እንደወጣበት በሚገባ እያሳየ ነው የሚገኘው። ከወዲሁ ተጽዕኖ ፈጣሪነቱ እጅግ በጣም ከፍ ብሏል። ከምንም በላይ ቡድኑ በማንቸስተር ሲቲ አንድ ለባዶ እየተመራ የገብሪኤል ማርቲኔሊ ላስቆጠራት ጎል የተመቻቸ ኳስ የሰጠበት መንገድ እንደዚሁም ደግሞ በሌሎች ጨዋታዎች ላይ የፈጠረው ተጽዕኖ ይታወቃል። አርሰናል ኖቲንግሃም ፎረስትን ሶስት ለባዶ ባሸነፈበት ጨዋታ በተመሳሳይ ለቪክቶር ዮኬሬሽ የተመቻቸ ኳስ ማቀበሉ እንደዚሁ የሚታወስ ነው። ከዛ ውጭ ጎል አላስቆጠረም እንጂ በዌስታም ዩናይትዱ ጨዋታ ላይ እርሱ ያደረገው የጎል ማግባት ሙከራ ባውንስ ባክ አድርጎ ነው በመጨረሻም ዴክላን ራይስ ወደ ጎልነት መቀየር የቻለው አሁን ትልቁ ጥያቄው አርሰናል የተጫዋች የፎርሜሽን ለውጥ ያደርጋል። በማርቲን ኦዴጋርድ አለመኖር ምክንያት የበለጠ ወደ አራት ሁለት ሶስት አንድ ማርቲን ዙቢሜንዲ በስድስት ቁጥር ቦታ ላይ ከዛ ውጭ ዴክላን ራይስ ከሳጥን ሳጥን የሚጫወት ተጫዋች ይሆንና ኤቤሬቼ ኤዜ የበለጠ ከአጥቂዎች ጀርባ ሆኖ የሚጫወት ይሆናል። ባለፈው ምናልባት አስታውሱ እንደሆነ የእንግሊዝ ብሔራዊ ቡድን ላቲቪያን አምስት ለባዶ በሆነ ውጤት ሲያሸንፍ ያስቆጠረው ጎል አንደኛው ለሚካኤል አርቴታ በዚህ ረገድ መነሻ ይሆኗል። ማርቲን ኦዴጋርድ የለም በጉዳት ምክንያት ዛሬ የሚከናወነው የፉልሃም ጨዋታ ያመልጠዋል። ከዛ ውጭ ከክሪስታል ፓላስ፣ በርሌይ፣ ሰንደርላንድ እና እንደዚሁም ደግሞ ቶትናም፣ በነኚህ ጨዋታዎች ላይ እንደማይሰለፍ ተረጋግጧል። በመሀል የሻምፒየንስ ሊግ ጨዋታዎች አሉ። በዚህ ረገድ ማክሰኞ ከአትሌቲኮ ማድሪድ ጋር የሚያደርገው ጨዋታ ትኩረትን ይስባል። በዚህ ጨዋታ ላይ ምን አይነት ተጽዕኖ ሊኖረው ይችላል በፉላሙ ጨዋታ ላይ የሚለው ለእርሱ የበለጠ የተመቸው ይመስላል። ለቪክቶሪ ኮሬሽና ለእርሱ የተመቸ ነው፣ ስፔሶች አሉ። በእርግጥ በጣም የፈጠራ አቅሙ ከፍ ያለ ተጫዋች ነው፣ ስፔሶችንም መጠቀም ይችላል። ለሁለቱም የጨዋታ መንገድ የሚሆን አይነት ተጫዋች ነው። ከካልቨን ባሲና እንደዚሁም ደግሞ ዮዋኪም አንደርሰን ጀርባ ያሉትን ስፔሶች በአግባቡ የመጠቀም ኳሊቲ ይኖረዋል ተብሎ ይታሰባል። አንደኛው ለዚህ ማሳያ ተደርጎ የተወሰደው ደግሞ አርሰናል ከኖቲንጋም ፎረስት ጋር ባደረገው ጨዋታ የመጀመሪያው አጋማሽ ተጠናቀ። ሁለተኛው አጋማሽ እንደተጀመረ ሀምሳኛው ሰከንድ ላይ ቪክቶሪ ኮሬሽ ያስቆጠረውን ጎል አስታውሱ። መነሻው ሪካርዶ ካላፊዮሪ ነው። ቀጥተኛ ኳስ ነው የሰጠው በግራ መስመር አቅጣጫ። ከዛ በኋላ ድሪብል አድርጎ ሄዶ ሴንተር ያደረገው ኳስ ነው ወደ ጎልነት እየተቀየረውና የበለጠ ቀጥተኛ የጨዋታ መንገድ በዚህ ጨዋታ ላይ ይጠቀማል ተብሎ ይጠበቃል። አርሰናል በምክንያትነት የሚቀርበው ደግሞ አንደኛው ምክንያት በማርቲን ኦዴጋርድ አለመኖር ኃላፊነቱን ወስዶ የበለጠ የማጥቃት እንቅስቃሴውን የሚያጠናክር ተጫዋች በመሆኑ ነው። ማርቲን ኦዴጋርድ እያለ ሚሊሻ አርሰናል ኳስ ተቆጣጥሮ ነበር ይጫወት የነበረው አሁን የለም። ስለዚህ ቀጥተኛ ጨዋት ለመጠቀም ይገደዳል። ምክንያቱ ደግሞ አንደኛው ምክንያት ለዚህ የተመቸው ተጫዋች ኤቨሬቻ ዜ መሆኑ ነው። ያ የተለየ ማጥቃት አስተዋጽኦ ያደርጋል። ኤቨሬች ዜ እንግዲህ ማርቲን ኦዴጋርድ ለአርሰናል ማጥቃት የሚሰጠውንም ነገር መስጠት የሚያስችል ኳሊቲ ያለው ማርክ በተጨማሪ ደግሞ ቀጥተኝነት ለአርሰናል ማጥቃት ይጨምራል። ይሄ ተጫዋች በተለይ እዚህ ትራንዚሽን ላይ ማርቲን ኦዴጋርድ አንዳንድ ዘንድሮ በተለይ ብዙ ሲን ከፊትነስ ጋር ተያይዞ አንዳንድ የኦዴጋርድ ጥያቄዎች የሚነሱት ትራንዚሽን ላይ የበለጠ የቡድኑን ፍጥነት በሚፈለገው ደረጃ አያደርገውም፣ ፓሶቹ ይቆራረጣሉ የሚል ነገር ይነሳል። ይህ ለትራንዚሽን ተስማሚ ተጫዋችን ምናልባት የማርቲን ኦዴጋርድ የማንቸስተር ዩናይትድን የመጀመሪያ ሳምንት ጨዋታ ማየት ለዚህ ጥሩ ማሳያ ይመስለኛል። በጣም አድግኛ አድግኛ ከመከላከል ወደ ማጥቃት የተደረጉ ሽግግሮችን አንዳንድ ያልተገቡ ተቾች በማድረግ ያልተሳካ ኳስ በማቀበል ፍጥነቱን ዝግ በማድረግ አርሰናል የበለጠ ሁለተኛ ጎል አስቆጥሮ ጨዋታውን እንዳይገል የማድረግ አይነት ስህተቶች ብዙ ስንመለከትበት ነበር። ኤቨሬች ኤዜ ለዚህ የበለጠ ተስማሚ ተጫዋሽ ነው። ስፔስ የሚያገኝ ከሆነ ጥራት ያለው ኳስ በቴክኒክ የላቀ ተጫዋች ከመሆኑ ጋር በተያያዘ ጥራት ያለው ኳስ ለማቀበል ለሽግግር ተስማሚ የሆኑ ኳሶችን ለማቀበል ከተከላካዮች ከሚተዉት ስፔስ ላይ ኳስን በጥራት ለማቀበል የሚችል አይነት ተጫዋች ነው። የኤቨሬቺ ኤዜ አንድ ለአንድ በጣም አደገኛ ነው። ግን ወደ አርሰናል ከመጣ በኋላ ጥሩ ዕድሜ ላይ የመጣ ይመስለኛል። ማ 27 ዓመት ዓመቱ ነው። በደንብ በስሏል። አሁን ፒኩ ላይ የደረሰ ኃላፊነት መውሰድ ይችላል። በደንብ በትክክል ይሄ አርሰናል ተጠቃሚ የሚያደርገው ይመስላል። ሌላኛው የተለያየ አታኪንግ ፖዚሽን ላይ መጫወቱ ሌላኛው ለአርሰናል የሚሰጠው ትልቅ ጥቅም ነው። የግራ መስመር አጥቂ፣ የግራ ስምንት፣ ቁጥር አስር ቁጥር ሆኖ መጫወቱ ከዛ ደግሞ የሚያጠቃበት አይነት ይሄ ሌሎች የአርሰናል ተጫዋቾች ከሚያጠቁበት የተለየ መንገድ መተግበር የሚችል ተጫዋች መሆኑ ምናልባት ለዚህ የዙቢሜ እንዲህ ከቀጥተኛ ኳስ ጋር ተያይዞ ጥሩ ኳሊቲ እንዳለ ይነገራል። ግን ፖዚሽናቸውን ማየት የሚገኙበት ቦታ የበለጠ ዙሜንዲ ትንሽ ለራሱ ሜዳ ይቀርባል። ኤቨሬቺ ኤዜ ወደ ሰው ሜዳ ጠጋ ይላል። ስለዚህ እንደዚህ አደገኛ ኳሶችን ለማቀበል የተሻለው ስፔስ ላይ ያለው ከዙሜንዲ ይልቅ የበለጠ ኤቨሬች ኤዜ ነው እና ቀጥተኛ ኳሶቹን ለመጠቀም በተጨማሪ ደግሞ ወደ ሳጥን ሴንተር የሚያደርጋቸውን ኳሶች ለመጠቀም ለአጥቂ ተስማሚ የሆነ ኳስ ለመጠቀም ኤቨሬቺ ኤዜ በጣም ተስማሚው ተጫዋች ይመስላል በዚህ ውድር ዘመን በአርሊንግ ብራውት ሃላንድና በአንቶኒ ጎርደን ብቻ ነው የሚበለጠው በአማካይ በአንድ ጨዋታ በርከት ያሉ የጎል ማግባት ሙከራዎችን በማድረግ እርሊንግ ብራውታላንድ ያው አጥቂ ነው ስለዚህ ቀዳሚውን ቦታ ቢወስድ ብዙ ማስገራሚ አይደለም አራት ነጥብ ሶስት ስምንት የጎል ማግባት ሙከራዎችን ያደርጋል በአማካይ ከዛ ውጪ አንቶኒ ጎርደን 3.97 የጎል ማግባት ሙከራ ያደርጋል የቤሪቺ ኤዜ 3.85 እንደዚሁም ማቲያስ ጉኛ 3.84 የሰንደርላንዱ ዊልሰን ኢሶዶር 3.56 የጎል ማግባት ሙከራዎችን ያደርጋሉ በአማካይ ይህም እንግዲህ ለጎል የተመቻቹ ኳሶችን ከማቀበል ባሻገር የጎል ማግባት ሙከራዎችን እያደረገ እንደሆነ በትክክል ማሳያ ነው እንግዲህ በየትኛውም የጨዋታ መንገድ ለመጫወት ፍጹም አመቺ ነው። አርሰናል ማርቲን ዙቢሜንዲ፣ ዴክላር ራይስና እንደዚሁም ደግሞ ኤቤሪቺ ኤዜን ቢጠቀም መጫወት የሚያስችል አቅም አለው። በሌላ በኩል ደግሞ ባለፈው በዌስትሃም ዩናይትድ የተመለከትነው ጨዋታ ዴክላር ራይስ፣ ኤቤሪቺ ኤዜና የማርቲን ኦዴጋርድን ጥምረት በሚገባ አስተውለናል። ይህም ሌላኛው ኳሊቲ ነው። አሁን ካለውና ከሚታዩ አንጻር አርሰናል በተጫዋቾች ሽግሽግ የማርቲን ኦዴጋርድን ቦታ በአግባቡ መወጣት ይችላል ካል አንደኛው መተማመኛው ተጫዋች ይሄ ነው። ምክንያቱም የማርቲን ዙቢሜንዲ ዴክላር ራይስ እና እንደዚሁም ደግሞ ሚካኤል ሜሬኖ ጥምረት ውጤታማ አይደለም ብለን በተደጋጋሚ ስንናገር ነበረ። የሶስቱ ተጫዋቾች ጥምረት በአጠቃላይ አንድ ጨዋታ ብቻ ነው አርሰናል ሶስት ነጥብ እንዲያገኝ እድል የሰጠው። ያ ደግሞ ጥያቄ የሚነሳበት ጉዳይ ነው። ሌላኛው ከኦዴጋርድ ጋር ሲነጻጸር ያለፈው የውድድር ዘመን ላይ በእርግጥ የተጫወቱበት ደቂቃ ትንሽ ይራራቃል። ቃል ኦዴጋርድ 2532 ደቂቃ የተሰለፈው ባለፈው ዓመት፣ ከዛ ውጭ ኤዜ 2937 ኦዴጋርድ በጉዳት ምክንያት ነው። በአልሞስት የአራት መቶ ደቂቃ ልዩነት ነው ያለው በማካከላቸው። እንደዛም ሆኖ ግን ኦዴጋርድ 53 የጎል ማግባት ሙከራዎችን ከዛ ውጭ ኤዜ 119 የጎል ማግባት ሙከራዎችን አድርገዋል። ያለፈው ዓመት የውድድር ዘመን ስታት ነው ይሄ። ከዛ ውጪ ኦዴጋርድ ካደረጋቸው ሙከራዎች ኤክስፔክትድ ጎልስ 4.95፣ ኤዜ 11.8፣ ኦልሞስት ከሁለት እጥፍ በላይ ለሶስት የቀረበ ግን ደግሞ የአራት መቶ ደቂቃ ልዩነት አለ። ይህንንም ከግምት ውስጥ ማስገባት ይኖርብናል። ከዛ ውጪ ኦዴጋርድ ሶስት እንደዚሁም ኤቨሬቺ ኤዜ ስምንት ጎሎችን አስቆጥረዋል። ይህም እንግዲህ እዛ ቦታ ላይ ቢሰለፍ በቀጥታ ኦዴጋርድን ተክቶ ባይሆን እንኳን በራሱ ኳሊቲ ያንን ኃላፊነት መወጣት የሚችል ያንን ክፍተት መድፈን እንደሚችል በትክክል የሚያሳይ ይመስለኛል። ያ ምናልባት ማርክ ሌላ ኤቨሬቺ ኤዜ ኔ ኳሊቲውን ከፍ የሚያደርገው ኢኮኖሚካል ተች የሚሉት እነሱ ይሄ ኳስን የሚነካበት አንዳንድ እንግዲህ በአውሮፓ ስፔሶች ቶሎ ቶሎ የሚዘጉበት በፍጥነት በተለይ ዲፌንሲቭ ትራንዚሽን ላይ ቡድኖች ትኩረት ስለሚያደርጉ የተዉት ቦታ ምን ያክል አደገኛ እንደሆነ ስለሚረዱ ቶሎ ቶሎ የሚዘጋ የሜዳ ክፍል ነው ይሄ ዲፌንሲቭ ሰርድ ላይ ያለው። የበለጠ ለተቃራኒ ማጥቃት እድል ላለመፍጠር አንድ ያልተገባተች አንድ ያልተገባተች ምናልባት ሊቆጠር ብዙ እድል ያለውን ጎል ወደ ጎልነት እንዳይቀየር ሊያደርግ ይችላል። ማርክ አንድ የኳስ ተች አንድ ተጫዋች የሚነካው ትርፍ ወይም ደግሞ ጥቅም የሌለው ተች። በዚህ በጣም ኤበረቺ ኤዜ ከሚመሰገኑ ተጫዋቾች መካከል አንደኛው ነው። ኢኮኖሚካል ነው ተቾቹ። ይሄ ትርፍ ተች ወይም ደግሞ ጥቅም የሌላቸውን ተቾች ብዙ አያበዛም። ቶሎ ሌላኛው ኳሊቲው ቪዥኑ እይታው ጥሩ ከመሆኑ ጋር በተያዘ ከተከላካዮች ጀርባ ያለውን ስፔስ ባየበት ቅስፈት ኳስን ማቀበል ይወዳል። ያ ክፍተት ከመዘጋቱ በፊት የማንቸስተር ሲቲ ጨዋታ ማሳያ። የማንቸስተር ሲቲ ጨዋታ አንድ ተች ቢኖረው ማለት ማርቲኔሊያንን ስፔስ አያገኙ ወይ ከጨዋታ ውጭ አቋቋም ላይ ነው የሚሆነው። በማርቲኔሊና በማንቸስተር ሲቲ ተከላካይ ክሮሺያዊ ተከላካይ ዮሽኮ ግቫርዲዮል በግቫርዲዮል መካከል ኦፍሳይድ ትራፕ መካከል የነበረው ልዩነት በጣም ጥቂት ነው። በጣም ጥቂት አንድ ስቴፕ ኳሱን አንድ ተጨማሪ ተች ነክቶት የሚሆን ኤቨሬቼ ኤዜ ወይ ጋብሪኤል ማርቲኔሊ ከጨዋታ ውጪ ነው የሚሆነው፣ አሊያም ደግሞ ዮሽኮ ግቫርዲዮል እና ሌሎች የማንቸስተር ሲቲ ተከላካዮች ስፔሱን የሚዘጉበት እድል ይኖራቸዋል። ሌላው ለዛ ጎል ማርክ ደኖሮማ ምንም አይነት አስተዋጽኦ እንዳያደርግ የሆነው ጊዜውን በትክክል ስለተጠቀሙ ነው። ምናልባት አንድ ተች አድርጎ ቢሆን የደኖርማ ውሳኔ ይሄ ላይሆን የሚችልበትም ዕድል ይኖራል። አስተዋጽኦ አልነበረውም። ኤዚቴት አድርጓል። ደነሮማ መውጣት ፈልጓል። ወደ ጎኑ መመለስ ፈልጓል። አንድ ተች፣ ተጨማሪ ተች ግን በኤቨሬች ኤዜ ተነክቶ ቢሆን ኖሮ ምናልባት ይሄ የተመለከትነው አይነት ውህደት ሊፈጠር የሚችልበት እድል ጠባብ ነው። ሌላ ማስረጃ ማንሳት ይቻላል። ማርክ ቪክቶር ኮሬጅ ላስቆጠረው ጎል ኳሱ ከሪካርዶ ካላ ፊዮሪ ነው በረዥም የመጣው። ኤቬሬቼ ዜ ኳሱን አልተቆጣጠሩም። አንድ ተች ወዲያ ወደ ሳጥን ነው ኳሱን ሴንተር ያደረገው ጎሉን ሲያስቆጥረው፣ ቪክቶር የኬሬጅና ተከላካዮቹ መካከል የነበረውን ስፔስ ማስታወስ ይቻላል። በጣም ጠባብ ነበር። ማርክ አንድ ተጨማሪ ተች አድርጎ ቢሆን ኖሮ ኤቬሬቼ ዜ በእርግጠኝነት ተከላካዮቹ በማገገሚያ በሪከቨሪ ሩጫ የኬሬጅ ከኳሱ ጋር እንዳይገናኝ ማድረግ የሚችሉበት ፖዚሽን ላይ እንዲገኙ ይፈቅድላቸው ነበር። ስለዚህ ቪዥኑ ጥሩ ነው። ጊዜ አጠቃቀሙ በጣም ድንቅ ነው። ማርክ ብዙ ያልተገባ የኳስ ንክኪ ብዙ ማረግ አይነት ተጫዋች ነው። የበለጠ የአርሰናል ማጥቃት ተጠቃሚ የሚያደርግ ይመስለኛል። ባለፈው ዓመት ከፉልሃም ጋር የተከናወነውን ጨዋታ ብዙዎች የሚያስታውስ ይመስለኛል። ክሪስቲያል ፓላስ በሊጉ ሁለት ለባዶ ነው ያሸነፈው። በኤፌ ካፕ ደግሞ ሶስት ለባዶ በሆነ ውጤት ነው ያሸነፈውና በሁለቱም ጨዋታዎች ላይ ኤቤሬቺ ኤዜ እጅግ በጣም ከፍ ያለ አስተዋጽኦ አበርክቷል። በበርሌኖን በሁለት አጋጣሚዎች ከረዥም ርቀት በተመታ ኳስ ፈትኗል። ከዛ ውጪ አራት የጎል ማግባት እድሎችን ፈጥሯል። ዦን ፊሊፕ ማቴታ ላስቆጠራት ጎል የተመቻቸ ኳስም መስጠቱ የሚታወስ ነው፣ በኤፍ ኤ ካፕ ሩ ፍጻሜ ላይ አምና ማለት ነው። እና ሁል ጊዜም ቢሆን ከግራ መስመር አቅጣጫ በሚነሳ የማጥቃት እንቅስቃሴ ነው ጎልም ሲያስቆጠር፣ ከዛ ውጪ ለጎል የተመቻቸ ኳስ በመስጠት በዚህ ረገድ እንግዲህ በጣም ውጤታማ ተጫዋች እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። በአስር ቁጥር ቦታም በስምንት ቁጥር ቦታ ላይም መጫወት መቻሉ ደግሞ የበለጠ የማርቲን ኦዴጋርድን ኃላፊነት ወይንም ደግሞ ክፍተት ለመሸፈን እድል ይሰጠዋል። ከጀርባው ማርቲን ዙቢሜንዴና እንደዚሁም ደግሞ ዴክላን ራይስ አሉ። ይሄም ደግሞ ሌላ በነፃነት እንዲጫወት እድል የሚሰጠው ነው። ቁጥራዊ መረጃዎችም ይህንን ያግዙታል። ያንን ተከትሎ በቀጣዮቹ ስድስትና ሰባት ጨዋታዎች የኦዴጋርድን ሚና በአግባቡ እንደሚወጣ ብዙዎች የሚስማሙበት እንደዚሁም የሚተማመኑበት ተጫዋች ሆኗል። ዞሮ ዞሮ እንግዲህ በዛሬው ጨዋታ ላይ የበለጠ ይህንን ክፍተት ይጠቀማል ተብሎ ነው የሚታሰበው። እንግዲህ ለመጨረሻ ጊዜ ክሪስታል ፓላስ ከፉልሃም ጋር ባደረገው ጨዋታ የበለጠ ጎልቶ የወጣው ይሄ ተጫዋች መሆኑ በዛሬውም ጨዋታ የበለጠ እንዲጠበቅ ያደርገዋል የሚል እምነት ነው በአርሰናል ደጋፊዎች ዘንድ ያለው። እንግዲህ የስኳድ ደብዙ እጅግ በጣም ሰፊ ነው ብለን በተደጋጋሚ አንስተናል። ግን ደግሞ የስኳድ ጥልቀቱን ከሚፈትናቸው አጋጣሚዎች ወይም ግባቶች መካከል አንደኛው የኦዴጋርድ መኖርና አለመኖር ጉዳይ ነው። በዚህ ረገድ በሌሎች ቦታዎች ላይ፣ በተከላካይ ቦታ ላይ በሚገባ አርሰናል ይህንን የስኳድ ዴብዝ በሚገባ አሳይቷል። ዊሊያም ሳሊባ በሌለበት እንደዚሁም ደግሞ ቡካዮ ሳካን በሌለበት አጋጣሚ በኖኒ ማድዌኬ ለመሸፈን ጥረት አድርጓል። የማርቲን ኦዴጋርድ ክፍተት ግን ምን ያህል በኤቨሬች ኤዜ ሊሸፈን ይችላል? ቀደም ሲል ያነሳናቸው ቁጥራዊ መረጃዎች ይህንን ሊያግዙን ይችላሉ። ነገር ግን ተከታታይ ጨዋታዎች ሲሆኑ ዘንድሮ እንግዲህ በሁለት አጋጣሚዎች ጉዳት ደርሶበታል፣ የተከሻውን ልቃትና አሁን ደግሞ የኮላተራል ሊጋመንት ኢንጅሪ ለአጭር ጊዜ ሲሆንና ረዘም ያለ ጊዜ ሲሆን ምን ያህል ክፍተቱን መሸፈን ይችላል የሚለው የተወሰነ ጥያቄ ሊያነሳ ይችላል። ግን የኤበረቺ ኤዜ ክላስ የሚታይበት ቀጣይ ሳምንታት ይሆናል ተብሎ ነው የሚጠበቀው። ቦታውን መሸፈን ይችላል ወይስ አይሸፍንም? ኦዴጋር በሌለበት ምን ያህል ሌሎች ተጫዋቾችስ ስቴፕአፕ ማድረግ ይችላሉ የሚለው የአርሰናል የውድድር ዘመን የሚወስን ይመስለኛል። ማርክ፣ እኔ የተለየ እይታ ያለው ኦዴ ጋርድ አንድ አስፈላጊ ለአርሰናል በጣም ጠቃሚ ተጫዋች ነው። ምንም የሚያከራክር አይደለም። ግን እኔ ከቅርብ ዓመታት ወደዚህ ያለውን ኦዴ ጋርድ አሁን አንተ በገለጽከው ልክ አደለም ምገልጸው ኦዴ ጋርድ ገና ወደ አቋሙ ለመመለስ ጊዜ የሚፈልግ ይመስል እየመጣ ነበር፣ ግን ተከታታይ ጨዋታዎች ሲሰለፍ ሊመጣ እንደሚችል በደንብ ፍንጭ ሰጥተዋል። ግን ካለው የተጫዋቾች ስብስብ አንጻር ምናልባት ላይክ ቱ ላይክ ይሄ በሱ ፖዚሽን ልክ የሱን ያክል አስተዋጽኦ የሚያደርግ ተጫዋች በአርሰናል ስኳድ ውስጥ ላንመለከት እንችላለን። የቀኝ ቡድኑ የቀኝ መስመር አማካይ ነው። ቀኝ ላይ እሱ በሱ ጉዳት ምክንያት ቀኝ ላይ የእሱ ቦታ ላይ ገብቶ በሱ ልክ ተጽዕኖ መፍጠር የሚችል ተጫዋች ላያገኝ ይችላል። የቀረበው ተጫዋች ኤታን ዋኔሪን ኤታ ነዋኔሪ ነው የዛ ቦታ ተጫዋች ብዙ ጊዜ አሳይቶናል፣ አሰልጣኝ ማይክል አርቴታ ምርጫው እንደሆነ። ግን ሰሞኑን ደግሞ አሰልጣኙ በታክቲካል ለውጥ የቡድኑ ማጥቃት እንዳይጎዳ ሲያደርግ ደግሞ ተመልክተናል። ኤቨሬች ኤዜን አሁን የምናነሳው በቀጥታ በቀኝ ስምንት ቁጥር ሚና ኦዴጋርድን ይተካል፣ አይደለም። አርሰናል ከኦዴጋርድ የሚያገኘውን ወደ ተቃራኒ የመከላከል ሜዳ ተጠግቶ የሚያገኘውን የፈጠራ ኳሊቲ ከኤቨሬች ኤዜ ያገኘዋል የሚል ሀሳብ ነው እያነሳ ያለ ነው። ስለዚህ ቀጥታ ከቀኝ መስመር የሚነሳ አማካይ አይደለም። ኤቨሬች ኤዜ የበለጠ የሚስማማው የግራው ሳይድ ነው። በየትኛውም የጨዋታ ሚና ቢሆን፣ ስምንት ቁጥርም ከሆነ የግራ ስምንት ቁጥር የሚስማማው ሲሰለፍበት የነበረው የመስመር አጥቂም ከሆነ ከግራ የሚነሳው የመስመር አጥቂ ይሄ ጋብሪኤል ማርቲኔሊ እና ትሮሳርድ የሚይዙትን ቦታ ሸፍኖ መጫወት ነው የሚስማማው። ቅድም ማርክ ስታነሳ ነበር ብዙ እድሎችን ከፈጠሩ ጥቂት ጊዜን ወደ አርሰናል ከመጣ ሊጉ ከጀመረ በኋላ የመጣ ተጫዋች ነው። የሆኑ የሆኑ ጨዋታዎች በቋሚነት አልጀመረም። ከሊቨርፑሉ ጨዋታ ጀምሮ ቀስ እያለ ነው ወደ ጨዋታ የመጣው። ያቀበላቸውን ኳሶች ስትመለከት የጥራት ደረጃቸው እጅግ የላቀ ኳሶች ናቸው ያቀበላቸው ኳሶች ቪክቶሪ ኮሬጅ ላስቆጠረውም ጎል ገብርኤል ማርቲኔሊ ማንቸስተር ሲቲ ላይ ላስቆጠረው ጎል ያቀበላቸውን ኳሶች ስታይ አርሰናን ይሄ ተጫዋች ሜዳ ላይ ካለ በፈጠራ እንደማይቸግር ጥሩ ማሳያ ይመስለኛል ነበር። ከዛ በተጨማሪ ደግሞ በተደጋጋሚ ብዙ እድል ሲፈጥር እየተመለክ ለጓደኞቹ ሳን እሱም ይሞክራቸው በደም ሳጥን ውስጥ ጊዜውን ጠብቆ አንዳንዶቹ ከእሱ አቅም በጣም በታች የሆኑ ኳሶችን ሳይጠቀም ሲቀር ያየንበት በግቡ አናት ላይ ሲሄደበት ከቅርብ ርቀት ከዛ በተረፈ እድሎችን ግብ ጠባቂዎች ሲመልሱበት ያየንበት ተደጋጋሚ እድሎችንም ሲሞክር ያየነው አይነት ተጫዋች ነው። ስለዚህ አርሰናል ኤቨሬች ኤዜ ካለ ፖዚሽኑ ሌላ ሊሆን ይችላል፣ የማጥቃት መንገዱ ከኦዴጋርድ ሊለይ ይችላል፣ አይነቱ ሊለይ ይችላል። ግን በፈጠረው አርሰናል ኤቨሬች ኤዜን ከያዘ ብዙ ሲቸገር የምናየው አይመስለኝም። ማርክ ኤቨሬች ኤዜ ኳሊቲ ላይ ምናልባት የሚነሳ ነገር ካለ የሚነሳው ዲፌንሲቭ ኮንትሪቢሽኑ ላይ ነው። በመከላከል ለቡድኑ የሚያደርገው ትራክ ባክ እያደረገ ብዙ ለመከላከል ሽፋን የሚሰጥ አይነት እሱ ጥያቄ የሚነሳበት ተጫዋች ካልሆነ በስተቀር በማጥቃት ሁሉን ነገር ለቡድኑ መስጠት የሚያስችል ትልቅ ኳሊቲ ያለው ተጫዋችነው ለመልሶ ማጥቃት ቅድም እንዳለው ለትራንዚሽን ቡድኑ ከመከላከል ወደ ማጥቃት ለሚያደርገው ሽግግር በጣም ጥራት ያለው ኳስ ማቀበል የሚችል ተጫዋች ነው። እንደዚህ አይነት ኳሶች ማቀበል የሚፈልገውን ነገር ይሄ ጊዜውን መጠበቅ አንድ በዘገየ ቁጥር ይበላሻል። መልሶ ማጥቃት ያንን በትክክል ማድረግ የሚያስችል ኳሊቲ ቪዥኑ በጣም ጥሩ ነው። በቴክኒክ የላቀ ነው። ጎል አስቆጣሪ ነው። የዚህ አይነት ተጫዋች ሜዳ ላይ ካለ ያርሰናል ማጥቃት በፈጠራው ኦዴጋርድ ስለሌለ ኦዴጋርድ ቢኖር ተጨማሪ ነው። ሁለቱ አንድ ላይ ሲሆኑ የበለጠ ከተለያየ ፖዚሽን ያውም ኦዴጋርድ ከቀኝ ኤቨሬቺ ኤዜ ከግራ የበለጠ ለመከላከል ፈተና ነው። ተገማች አይሆንም። የሆኑ ማጥቃት እሱ በሌለባቸው ጨዋታዎች ግን እንዳለፉት ዓመታት ከቡካዮ የቡካዮ ሳካን እግር እግር የሚያይ ብቻ ማጥቃት እንደዛ የሚሆን አይመስለኝም። የኤቤሬቺ ኤዜ ጥራት ያለው ተጫዋች ስለሆነ በኤፍ ኤ ካፑ ጨዋታ አምና ክሪስታል ፓላስ ፉላምን ሶስት ለባዶ ሲያሸንፍ አራት የጎል ማግባት እድል ፈጥሯል ስንል ነበር ቅድም። ከዛውጪ ውጭ ለዦን ፊሊፕ ማቴታ የተመቻቸ ኳስ አቀብለዋል። በዛ ጨዋታ ላይም ተመሳሳይ አስደናቂ ጎል አስቆጥረዋል። ከርላ አድርጎ ያስቆጠረው ጎል በርሌ ነው ላይ በዛሬው ጨዋታ የአርሰናል ደጋፊዎች ሊያዩት የሚመኙት የሚፈልጉት አይነት ጎል ነው። ዞሮ ዞሮ እንግዲህ ሪካርዶ ካላቬሪ ወደፊት ኦቨርላፕ ሲያደርግ ገብርኤል ማርቲኔሊ ወይንም ደግሞ ሌላኛው ተጫዋች ሊያንድሮ ትሮሳር ወደ ውስጥ ሰብሮ ይገባሉ። የበለጠ ቁጥሩ እጅግ በጣም ከፍ ይላል። እዛ አካባቢ ኦቨርሎድ ይሆናል። በሁለቱም ሀፍ ስፔሶች ላይ የበለጠ አማራጮችንም ያገኛል። እሱ ላይም ጫና ይበረታም። ቤን ዋይትና ቡካዮ ሳካ ጋር የሚፈጥረውም ጥምረት ይጠበቃል፣ በቀይ መስመር አቅጣጫ። በሌላኛው አቅጣጫ ደግሞ የበለጠ የዴክላር ራይስ እና የሊያንድሮ ትሮሳር ወይም የገብርኤል ማርቲኔሊ የማጥቃት እንቅስቃሴ ይሆናል ተብሎ ይጠበቃል። ዴክላር ራይስ ከሳጥን ሳጥን ስለሚሄድ ኤቤሪቼ ኤዜ ኦዴጋርድ በሌለበት በቀጣዮቹ ሳምንታት ኃላፊነቱን በአግባቡ መወጣት ይችላል ወይ? እናንተስ በዚህ ዙሪያ ምን ሃሳብ አስተያየት አላችሁ? ሃሳብ አስተያየት አድርሱን። ስላዳመጣችሁን ከልብ እናመሰግናለን። ሰብስክራይብ አድርጉ። እንዲህ አይነት መረጃዎችን ወደ እናንተ በየጊዜው የምናደርስ ይሆናል።